መዝሙረ ያሬድ ማለት ሀሳቡን በሙሉነት የሚናገር በእውቀት የሚያወራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነው። ወንድሜ ነው። ከዛ በተረፈ በእርግጠኝነት የኔን ስም በክፉ አያነሳም። ቢያነሳ እንኳን ስለሚወደኝ ከኔ የሚፈልገው የሚጠብቀው ነገር ስላለ ሊሆን ይችላል። ከዛ በተረፈ አያነሳ ውሸት ነው። ማስተዋልና እምነት ያለው ሰው ያዳምጠኝ። ሰላም ሰላም! የቲክቶክ ፋሚሊዎቼ እንዴት ናችሁ? እንኳን ለእናታችን ለሰማዕታቷ ለቅድስት አርሴማ ዓመታዊ ክብረ በዓል እንኳን አደረሳችሁ። እንኳን አብሮ አደረሰ። የምነግራችሁ ታሪክ የዛሬ ስምንት ዓመት ከሞትና ከህይወት ብዙ ጊዜ ሰዎች በዙሪያ የሚያቆኝ ሰዎች መኪና ለምን ሸጥሽ፣ መኪና ለምን ሸጥሽ፣ መኪና እኮ ቢኖርሽ ይሉኛል እና የመኪናዬንም ታሪክ የቅድስት አርሴማን ምልጃዋን እና ረዴቷን በረከቷን እያደረገችልኝን ዛሬ ልመስክርላት እና የዛሬ ስምንት ዓመት አካባቢ ጀሙ አንድ ነበረ የምኖረው፣ እና በቅርበት መታጎኝ ሰዎች የው መኪና እንደነበረኝ ታውቃላችሁ። እና ከጀሙ ሰፈር መስቀል ፍላወር መጣውኝ እና ጓደኛዎች ጋ መስቀል ፍላወር ቆይቼ ወደ ቤት ይሄዳለሁ። ወደ ጀሙ እየሄድኩ ቄራን እንዳረፍኩ ምን አደባባይ ነው የሚባለው? ቄራን አርፌ ወደ ጀሞሬዲ ሬዲ ለቡ አርሴማ ለቡ አርሴማ መገንጠያው ጋር ያለው አደባባይ ጋር ወይም በክተራው ጋር ወይም እነዚህ ትልልቅ መኪናዎች የጭነት መኪናዎች እንትን ምንድን ነው ገራጅ አካባቢ ነው ማታ አምስት ሰዓት ተኩል ነው። ቀኑ በአምስት ነው። አንድ ሰካራም ይገባብኛል እና ረሽም ነው ድልድይ ናትና ኦሬዲ ድልድይ ስለሆነ እንዲህም ጠርዝ ነው። በኔ በኩል ጠርዝ ነው። በዚህ ድልድይ ሶ ራሴን ለማትረፍ ሹፌር ስለሆንኩ ሰውን መግጨት ነው ያለኝ ምርጫ። ምንም የለም ጠርዝ ነው። በዚህ በኔ በኩል ጠርዝ ነው። ያኛው ድልድይ ነው ፊት ለፊት ያገኘሽው ነው ማንሳት የምትችሉ ሹፌሮች ትረዱኛላችሁ። ከዛ ጨለማ ነው ማንም ሰው አጠገቤ የለም። እየጎተትኩ እያለቀስኩ እየጮህኩ ልጁን አነሳው ጎትቼ ከኋላ መኪና ውስጥ ጫንኩ። ተመልሼ ወደ ቄራ ተመለስኩ። ከዛ ሆስፒታሊቱ ጋር እንደሆነ አላቅም፣ በጣም ደንግጫለሁ። በጣም ነው ማለቅ ሰው ልጁ ይሙት ይኑር አላውቅም የጫንኩት ሰው ሶ አንድ እግዚአብሔር የባረከው ታክሲ ሹፌር ቢጫ ታክሲ ነው። በቃው በቃ እንዴት ማመሰግነው ሰው ባለውለታዬ እንደሆነ አታውቁት። እግዚአብሔር ያክብረው። ሆስፒታል አሳየን ይዘነው ሄሮ ሆስፒታል አስገባን እሱ ነው እንደውም ካርድ አወጣለት ምናምን ድር ተረጋጊ፣ ምናምን አለ ጓደኞች፣ ሰዎች አጠገብ ያሉ ሰዎች እስኪደርሱ ድረስ ሶ ብቻ ነገሩን ለማሳጠር ልጁ አይድንም ተባለ። እኔ እንዲሁ አደርኩ መኪና ውስጥ የዛኔ ልጄ የሰባት ወር ልጅ ነበረች። አስቡት ከዛ አይድንም ልጅ ጠዋት ላይ ሆስፒታል የውሃ ሐክሞች ማስረጃ መስጠት ነበረባቸው። ቤተሰቦቹ ልጆቹ፣ ቤተሰቦች ምናምን ተደውሎላቸው መጡ። በዚህ አጋጣሚ እጅግ መልካም ሰዎች፣ እጅግ የሰዎች ጥግ፣ እጅግ እኔ ብዙ ሰው በህይወት ያውቃለሁ። እንደዛ ልጅ ፋሚሊ ኤን ፋሚሊ ነው። አባት እናቶች አይደለም አጎት ምናምን ራሱ የሚባሉ በጣም ትላልቅ ሰባት ቤት ጉራጌዎች ናቸው። በጣም ትላልቅ ሰዎች እግዚአብሔር ዘመናቸውን ይባርክ። እና መጡ ምናምን፣ መቃይድንም ተባለ እና ያለኝ አማራጭ ዝም ብዬ ተነስቼ ቀኑ ስድስት ነው፣ እየበረርኩ የልጁ ደም አለ እላይ ላይ የለበስኩት ልብስ ላይ በልብሱ ኦልሬዲ አድሬበታለሁ። እየበረርኩ ለቧርሴማ ደረስኩ። ለቧርሴማ ስደርስ ታቦት ወጥቶ ነው። ብቻ ፊት ለፊት ዘማሪያኑን እንደዚህ እንደዚህ እንደዚህ ገፈት አትሬ እብድ ነው የምመስለው፣ አስቡት። እየጮኩ እናቴ እናቴ እናቴ ፍቺኝ እናቴ ልጄን ላሳድግ እናቴ ተሳስቼ መሪ ልጄን ላሳድግ እናቴ አድኝልኝ። እጅግ በጣም በመረረ ጩኸት፣ እጅግ በጣም ልብ በምነካ እብደት፣ እጅግ በጣም አካባቢው ላይ የነበሩ ሰዎች እስኪረበሹ። ጳጳሶች ነበሩ፣ ታቦት ቆሟል። ለቧ አርሴማን ታቁታላችሁ። በጣም ብዙ ሰው ብዙ ምዕመናን ያላት በተንትናት ገዳምናትና በቃ መቶ እስኪያነሱኝ ድረስ ከመድረክ ላይ ጳጳስ መቶ እስኪያነሳኝ ድረስ እጅግ ነው የሚጮኸው። ደም በደም ወኛለሁ እኮ ጋይስ የልጁ ደም ልብሴ ላይ ደርቋል። አልሬድ እና ያልኳት ልጄን ላሳድግ፣ ሁለተኛ መሪያሊዝም፣ ሁለተኛ መሪያሊዝም፣ ልጄን ላሳድግ በቃ ይሄን ሰው ማሪ ልኝ ያል እቺን አትካፊ የወጣችሁ ስለ እውነት ነው። ሰው ሁሌ እላለሁ እምነት ካላችሁ እምነት ያለው ሰው ምንም አይሆንም። ምንም ብዙ ጊዜ ትሉኛላችሁ፣ ሄሊ በዙሪያ ያላችሁ ሰዎች ጥንካሬሽ ይገርመኛል፣ አትለወጪም እብን በመልኬ ራሱ ጆች ታደርጉኛላችሁ። ከአመት አመት ያው ነሽ ትሉኛላችሁ። ከአመት አመት ያው የሆንኩበት የእግዚአብሔር ቸርነት ብቻ ነው። እሱን ስለማለቀውን ቤተኛውም ቢደለኝም፣ ቤተኛውም ቢከፈኝም፣ እሱን ያጣው ቀን የመልኬ ውበት እሱ ከሱ የራኩ ቀን አላምርም መልክ የራሱ አያምርም በሚል እኔ ራሴ አውቃለሁ። ራሴ የምሬን ነው ምላችሁ። አንድ ቀን እንደ ሰው በደጁ ደግሞ ንጹሕ አርጎ እስከሚያቆመኝ እግዚአብሔር የዛ ጥበብና ማስተዋልን ይስጠኝ። እጅግ እዛ አምሬ አልቅሼ አልቅሼ አልቅሼ እዛው መድረክ ላይ አውጥቶኝ ቁጭ አር አስደግፎ አስቀመጡኝ። ከዛ ስልክ ተደወለልኝ። አቤት ልጁ ደህና ነው። የት ነሽ ተባልኩ። ስለ እውነት ነው የምነግራችሁ። ልጁ ደህና ነው፣ ራጅ ይነሳ። የት ነሽ ተባሉ። ያ አይድንም የተባለው ልጅ በቃ ደም አይምሮ ውስጥ ፈሷል፣ ጭንቅላት ውስጥ ደም ፈሷል የተባለው ልጅ እና እስካናስ ነሷል፣ እስካናስ ነሽ ተባልኩ። ተመልሽ አመስግኛ መጥቼ የካናዳ ሜክሲኮ ወስደን እዛው ማስታወቂያ ልስራላችሁ ማሁኒ ኑራ ይኑራ ቅምስ ሆስፒታል እዛ ወስደን ራጭ ስናስነሳ ሙሉን ጤነኛ ነው ልጁ ከቅጥቅጥ ውጭ ምንም ነገር አልሆነም ተባልኩ እና አርሴማ ያደረገችልኝ ታምር ይሄ ነው። እናንተ ለቅዱሳን ለሰማዕታት ለመላእክት የምታመልኩት የምትሉን ሰዎች እኛ የምናመልከው ሰማይና ምድርን በቃሉ ያጸና ምድርን ያለ ካስማ ሰማይን ያለ ካስማ ምድርን ያለ ባላ ያቆመውን የድንግል ማርያምን ልጅ ብቻ ነው የምናመልከው። ግን ሰማዕታትና መላእክቶች ቅዱሳን ክብር ይገባቸዋል። ለምን እኛ በእግዚአብሔር ፊት የሚያቆመን ጽድቅ ስራ የለንም። ጽድቅ ስራ ስለሌለን ስለነል ስለነሱ እናንተ ባገኛችሁ ጸጋ አምላካችንን ለምኑልን ብለን ስንጠይቃቸው እነሱ ደግሞ ቃል ገብተልኛል ለእኔ ስትል ብሎ ይለምኑልናል። ይሄ ነው በእኛ እና በነሱ መሀል ያለው የምረት ጸጋ ኦርቶዶክሳውያን። እኛ እድለኞች ነን። እህት ወንድሞቼ፣ በችግር ላይ ያላችሁ፣ በመከራ ያላችሁ፣ በመታረዝ ላይ ያላችሁ፣ በመታመም ላይ ያላችሁ፣ በእስር ቤት ያላችሁ፣ እምነት ይኑራችሁ። እምነት ያለው ሰው ይድናል። እምነት ያለው ሰው ከምንም ነገር ላይ ይወጣል። እና ሁላችንም ከልባችን ፈጣሪያችንን እንድናምን ማስተዋል እና ጥበብን እሱ ይስጥልኝ። ክፍል ሁለቱን ቀጢ ከዛ በኋላ ካላችሁ ጻፉልኝ፣ ኮመንት ላይ ቀጥልላችኋለሁ። መልካም በዓል ይሆንላችሁ። ወዳችኋለሁ ኦርቶዶክሳውያን። ቅድስት አርሴማ ትርፏ ምንድነው ካላችሁኝ፣ እኛ ነን። እኛን የክርስቶስ አድርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማይታት የሸለማቸው፣ ምእመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላም ቅድስት አርሴማን የምናደርጋት ሲባል ወደ ወስዳችሁ አንገቷን በሰይፍ ብላችሁ ግደሏ ታለ። ሩጫዋን ስትጨርስ ነው። ይሄን ሁሉ መከራት ታግሳ የክርስቶስ ታምር ሁን ምልክቱና የክርስቶስ መስታወቱና ታምራትን አድርጋ የአምላኳን ካህሊነት አሳይታ ሞትን እንደማትፈራ ኢትፍርህ ወሙ ለእለ ይቀትሉ ስጋ ከመ ወለ ነፍስ ክሙሰ ይክሉ ቀቲሎታ ወባይቱ ፍርህ ወሰ ለዘይክ ተመልከቱ እምድህረ ቀተለ ስጋይ ተመልከቱ ይክል አይጉሎ ነፍሳይ ወስጋይ ህውራ በውስተ ገሃንም ብሎ የተናገረውን ስጋችሁን የሚገሉትን አትፍሩ ነፍስንም ስጋንም አንድ አድርጎ በጋነም የሚቀጣውን ፍሩ ያለውን የክርስቶስን ወንጌል ተሸክማ መስቀሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት በሉ እንግዲህ ከእሷ በፊት ሌሎች ደግሞ ሰባ ሁለት ሰማዕታትም ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ ምቅታሉ ወሰዷት። ከዚያ ሊገሏት፣ ከዚያ ስትደርስ ደስ አላት። ፈጣሪ ኢየሱስ ክርስቶስ፣ ወይ ሩጫ አይን እንዲጨርስ ስለረዳኸኝ አመሰግንሃለሁ። መከራን ስላሳተፍክ ስላሳተፍከኝ አመሰግንሃለሁ። እንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች ልሄድ፣ ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። እዚያ ስትደርስ ቆይ ልጅ ወንድሞቼ ፈጣሪ ይልልም ነው ብላ ተንበርክካ ሊሰይፏት ከቆሙ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያ ያይል የሚያደርጉ አቤቱ ምረትን ስጥልኝ ብላ ለመነች። ኢየሱስ ክርስቶስ ደግሞ ጸሐይ ዘዘልፈ ያበርህ በቅዱሳን በቅዱሳን ላይ ዘላለም የሚያበራ ዘዘልፈ ነው። በሕይወተ ሥጋ ሳሉ ብቻ አይደለም ከሞቱ በኋላም ባፈራቸው በልብሳቸው በመቃብራቸው ያበራል። ስለዚህ እንደዚያ ስለሆነ ለሷም ቃል ኪዳንን ይሰጣት ዘንድ አያችሁ። ጌታ አንድ ነገር ተናግሮ ነበረ። ምን ብሎ ቅዱስ ጴጥሮስ፣ ጌታ ሆይ ሁሉን ትተን ተከትለናል፣ ምን ስትሰጠናለ? እናት አባት ትተው መቶ እጥፍ። እስኪ መቶ እጥፍ በሉ። አረ በሉ። እንደገና በሉ። የቅድስት አርሴማ ናቷ ስንት ናት? አያቄ እዚህ ሁሉ ያሉት ሴቶች እቶቻችን እናቶች ይው መቶ ጥፍ እናት ሰጣት ማለት ነው። ይሄ ሁሉ ቅድስት አርሴማ ለቅድስት አርሴማ ዘመዷን አንድ እናት ተታ መቶ እቶች አገኙት። መቶ እናቶች አገኙኝ። አንድ አባቷን ጥላ መንና ይሄ ሁሉ ወንድሟ ነው፣ ይሄ ሁሉ አባቷ ነው፣ ይሄ ሁሉ አክስታጎቷ ነው። ክርስትና ንግድ ነው የሚባለው። ስለዚህ ነው መቶ ጥፍ። ስለዚህ የቅድስት አርሴማ ትርፏ ምንድነው ካላችሁኝ፣ እኛ ነን። እኛን የክርስቶስ አርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማይታት የሸለማቸው። ምእመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ አመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የህይወት እንጀራን በሰማያት መግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስምሽን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን፣ መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የህይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ ብሎ ዛሬ ቃል ኪዳን ገባላት። ለሁላችንም ተስፋ ሰጠን መድኃኔዓለም ኢየሱስ ክርስቶስ። አያችሁ፣ ሁላችሁ እንዲህ አለ። ተመልከቱ፣ አባቶቻችሁም ይላል ማለት ለምንድን ነው የምንኖረው? የምንኖርበት ዓላማ እግዚአብሔርን ለመምሰል ነው። የምንደርስበት ግብ እግዚአብሔርን መምሰል ነው እና አራያን የተሰጠ ይሉታ አምሳልን የሚደረስበት ይሉታ የተሰጠን ይዞ በተሰጠው የሰራበት ሰው እግዚአብሔርን ይመስላል። በግብር የሚጠየቅ እንደ ስራ ውጤት የሚደረስበት ነው አምሳል። እኔን መሰሉ እንዳለ ክርስቶስ፣ ሐዋርያውም እኔ ክርስቶስ እንደምመስል እንዲሁ እናንተም እኔን መምሰል። መምሰል ብዙ ደረጃዎችን ይፈልጋል። ቅጽበታዊ አይደለም። ነገረ ድነታችን ቅጽበታዊ አይደለም፣ ኦርቶዶክሳዊ እና ሂደታዊ ስለሆነ ነገረ ድነት ድነትን ራሱ ኦርቶዶክሳዊት ቤተክርስቲያን የምትገልጠው ሱታፊያ ምላክ ብላ ነው። መዳን ማለት ክርስቶስን መምሰል ነው። መዳን ማለት እግዚአብሔርን መምሰል ነው እና እዛ ለመድረስ በየደረጃዎቹ እናድጋለን እና ለዛ የሚያበቁን ነገሮች ተብለው የሚገለጡ አሉ። የመጀመሪያው የተዋህዶ ቤተ ክርስቲያን መሰረቷ ነውና፣ ሃይማኖታችን ሃይማኖት ተዋህዶ ነው። መሰረት ተደርጎ የሚወሰደው አምላክ ወልደ አምላክ ብለን ማመናችን፣ ቅዱስ ጴጥሮስ እንደመሰከረው አይነት ሃይማኖት መያዛችን፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ ያው የያው እግዚአብሔር ልጅ ክርስቶስ ነ ብሎ ማመን መመስከር የሱታፌ አምላክ መነሻው ነው። በዚህ ሃይማኖት መሰረት ላይ የምስጢራት ተሳትፎ ደረጃ መብቃት ሁለተኛው እድገት ነው። የምስጢራት ተሳትፎ የመጀመሪያ መግቢያ በሩ ጥምቀት ነው። ስንጠመቅ እንለወጣለን። የእስክንድራ አባቶች ትምህርት፣ ስንለወጥ እሱን እንመስላለን። ልጆቹ ከሆን ወራሾች እንሆናለን። ልጅ አባቱን ይመስላል ይባላል። እኔን ምሰሉ ያለ አባታችን ጌታችን እንደ ልጆች ስንመስለው ወራሾች እንሆናለን ይላል በዚህ ደረጃ በጥምቀት ተለውጠን ከተገኘን ኦርቶዶክሳዊ ሰብናን አቅሌሳዊ ማንነትን ገንዘብ ካደረግን እንደተወለደ ልጅ በምስጢራት እናድጋለን ይላል ቅዱስ ቄርሎስ ዘእስክንድርያ። በስጋ ወደሙ እኛነታችን ከሱ ጋር አብሮ ያድጋል። በእኔ ኑሩ እኔም በእናንተ ያለው ይፈጸማል። እንደ ወይን ግንድ ራሱን እኛን ቅርንጫፎቹ አድርጎ ያስተማረን ትምህርት ፍፃሜውን ያገኛል ይላል። ምክንያቱም ምን በላው እርሱን ነው፣ ምን ጠጣው እርሱን ነው። እርሱን ይሆናል ማለት ሰውነታችን በቅዱስ ቁርባን በስጋ ወደሙ እግረ መንገድ የሚፈጸመው ኦርቶዶክሳዊ ህብረት ነው። አንድ ስጋ ከበላን አንድ ደም ከጠጣን፣ ብዙዎች ስንሆን አንድ ነን የምንልበት ምክንያት ይሄ ነው ይላል። የሱታፊ አምላክ መንገድ ከዚህ የተነሳ በፍቅር መሰረት ላይ የጸና አንድነት ነው ይላል። መለያየት የሱታፊ አምላክ መንገድን ይቆጥራል ይቆርጣል። አንድነት የሱታፊ አምላክ መንገድን ረጅም ጉዞ ነው ይላል። የቀበዶቅ አባቶች ቅድም የጠቀስኳቸው የሰው ልጅ ህይወት በአራያ ይጀምራል፣ በአምሳል ይጨርሳል። ተጉዘን የምንደርስበት ግብ አምሳል ከሆነ መምሰል አራያ ስንፈጠር የተሰጠን ከሆነ በተፈጥሮ ያገኘነውን ይዘን በተማር ነው በተለማመድ ነው ሰርተን እሱን መስለን መጨረሻችን እናገኛለን ነው። ምስጢራት ሁሉ እዚህ ጋር ተባብረው ይገባሉ። ከስጋው ደሙ ጋር የሱታፊ አምላክ ጉዞ የጀመረ ሰው እንቅፋት አይገጥመውም አይባልም። እንደውም ደጋግሞ ያገኘዋል። እውነተኛው መስመር ተከትሏልና ለዚህ ማየተኛ ቀናይ ሰይጣን ጥንተ ጠላት ጸላይ ሰናያት ስለሚታገለው መውደቅ መነሳት አለ። እሱ መስጢረ ንስሐን ለማመልከት ነው። መውደቃችን በንስሐ መነሳት ይሆናል። እንደገና እንራመዳለን፣ እንደገና እንሮጣለን፣ እንደርሳለን ይላል። ሌሎቹ ትትና ቁልፉ ነው። ክርስቶስን የመምሰል ህይወት የሚገለጠው በትትና ነው ይላል። አባቶቻችን ሊቃውን፣ ሐዋርያትም፣ ሁሉም ቅዱሳን የኖሩበት ህይወት መገለጫው ትትና ነው። ፍሬ እንዳለው ዛፍ መንፈሳዊ ፍሬ ያፈራ ሰው በትትና ዝቅ ዝቅ ይላል። ከእናንተ መካከል ከፍ ማለት የወደደ ቢኖር ታላቅ መሆን የሚፈልግ ቢኖር ራሱን እንደምን ይቁጠር ነው፣ እንዴት ይሁን ነው፣ ዝቅ ዝቅ ይበል፣ ከታናናሾች እንዳንዱ ራሱን ይቁጠር ነው። በዚህ ትትና ኬኖሲስ ይባል በግሪኮ የነገረ መለኮት ሊቃውን ትልቅ ሚና ይሰጡትና የሚፈታቸው ችግሮችም ብዙ ስለሆኑ ማለት ነው። ዓለም ምታስተምረን መታጀርን ነው፣ ትቢተኝነትን ነው። የያዝነው ጥቂት ሆኖ ምንታበይበት መጠን ግን ያስደነግጣል፣ ላሰበው ሰው እንደው ልብ ብሎ ላስተዋለው ሰው ፍሬ የሌለው ዛፍ ነው ሚሉታል፣ አባቶች ለወፍ የሚያጋልጥ መንጠራራት ፍሬ የሌለው ዛፍ በጣም ቀና ቀና ይላል። ፍሬ ያለው ደግሞ ዝቅ ይላል። ዝቅ ዝቅ ማለት በሱታፊ አምላክ ረጅም ጉዞ ውስጥ የሚፈለገውን የመንፈስ ፍሬ የመያዝ መገለጫ ነው ይላል። በትህትና መኖር፣ እንደ ክርስቶስ መመላለስ ከምስጢራት ተሳትፎ ጋር እነዚህን መያዝ በፍቅር በትህትና በመንፈሳዊነት በሰላማዊ መንገድን በመፈለግ የመሳሰሉት ሁሉ የሱታፌ አምላክ መንገዶች ተብለው ይወሰዳሉ። ሱታፌ አምላክ የመጨረሻው የህይወታችን ግብ አምላካዊ ሱታፌ ማረግ፣ ከአምላካችን ጋር በህብረት መኖር የምንችልበትን እድል መጨረሻ ላይ ማረጋገጥ። መቼና እንዴት እናውቀዋለን ቢሉ አለ ቅዱስ ጎርጎሮስ ዘንዚናዙ ደግሞ ጌታችን ዳግም በሚመጣ ጊዜ አለ የመረጣቸውን እንዲህ በሚል ቃል ይናገራቸዋል። የሚገርም ሐሳብ ከውስጡ ይወጣል። ስለ ቅጽበታዊና ሂደታዊ የድነት አስተሳሰብ መልስ ይሰጣል። የመረጣቸውን በቀኙ ያቆማቸውን ብራባብ ልታችሁኛልና፣ ብጠማ አጠጥታችሁኛል ብሎ በስድስቱ ቃላት ወንጌል ልክ ሲያመሰግናቸው የአባቴ ብሩካን ብሎ ሲጠራቸው ጥያቄ ይጠይቁታል። ምን ብለው የት አግኝተን በላነ? መቼ ታስረ ጠየቅነ? የተመረጡ ናቸው። የአባቴ ብሩካን የተባሉ ናቸው። ቅዱሳን ናቸው። ጻድቃን ናቸው። ግን ስለ ድነታቸው ድነናል ያሉ ሳይሆን በሚሰሩት በጎ ስራ ገና ይቀረናል ብለው ያሰቡ መቼ አግኝተን መቼ አደረግንል ብለው ገና የሚጠይቁ ናቸው። ብዙ ጥያቄ ይመልሳል። ግን የዛሬዎቹ የዳኑት! የዛሬዎቹ ጉዟቸውን የጨረሱት ሁሉን ነገር የፈጸሙት ድነናል ሲሉ፣ ለተራበ አለማብላት፣ ለተጠማ አለመጠጣት፣ የታረዘን አለመጠየቅ ሆኖ ግን ጠይቀናል፣ አብልተናል፣ አጠጥተናል ካለበት ጋር በምን ያህል ርቀት እንዳለ ነገሩና ምስጢሩ ማስተዋል የሚያስችል ነው። ባጭሩ ግን ጉዳዩ የመዳናችን ነገር የሚታወቀው ተስፋችን እውን የሚሆነው። ቤተ ክርስቲያን ትላለች፣ ያቁመነ በየማኑ ምስለ እስጢፋኖስ ሰማዕት ወዮሐንስ መጥምቅ። ከቅዱስ እስጢፋኖስ ሰማዕት ከቅዱስ ዮሐንስ መጥምቅ ቅዱሳን ሁሉ ካሉበት በቀኙ ያቁመን። ቆመን አለ አይደለም። ተስፋው እንዳለ ሆኖ፣ በተስፋ የሚጠየቅ ጥያቄ፣ በእምነት የሚቀርብ ተማጽኖ፣ በቀኙ ያቁመን እስከ መጨረሻው ድረስ ጸሎቷል። በቀኝ መቆማችን የሚታወቀው ኑ የሚለው ቃል ከእርሱ ሲወጣ ነው እንጂ በመሽቀዳደም አይደለም። ይሄ ክሌም የሚባል ነገር አለ አይደል? ምን እንበለው ነኝ በማለት እዚህ ደርሻለሁ በማለትም አይደለም። እና ያቁመነ በየማኑ እያል ጸሎት መጸለይ አልቻልኩም። ሐሳቤ፣ በቃ የተለያየ ቦታ እየተበታተነ፣ የምሬን ነው የምነግራችሁ እንዴት አድርጌ ልጸልኝ? ልቦናዬ ሊሰበሰብልኝ አልቻለም። እጅግ በጣም የተቸገርኩበትን ችግር ነው መነግራችሁ። ልክ በቃ ጸሎት ስጀምር መሃል ደርሼ አባታችን ይን እያልኩ መሃል ደርሼ ይጠፋብኛል። እንደገና ከኋላ ጀምራለሁ። አሁንም መሃል ስደርስ ይጠፋብኛል። በቃ ሐሳቤ የተለያየ ቦታ ይሄዳል። አንዴ ሐሳቤ ኢትዮጵያ ይመለሳል። አንዴ ሐሳቤ የሆነ ሀገር ይሄዳል። አንዴ የሆነ ሰው ጋር ሐሳቤ ይሄዳል። ልቦናዬ በፍጹም ሊሰበሰብ አልቻለም። የተቸገርኩትን ችግር ነው መነግራችሁ። ልክ እንደኔ እናንተም ጸሎት ስትጸልዩ ሐሳባችሁ የተለያየ ቦታ እየተበታተነ ካስቸገራችሁ ከልባችሁ መጸለይ ላልቻላችሁ ጥሩ መፍትሄ አለ። ልክ እንደኔው የተቸገረ አንድ ወንድም ልቡናውን ሰብስቦ መጸለይ ያልቻለ አንድ ወጣት ትልቅ አረጋዊ አባት ጋር ሄዶ ይሄንን ጥያቄ ጠይቋቸው የመለሱለትን መልስ እስኪልንገራችሁ ትልቅ ትምህርት ነውና። ልቡናውን ሰብስቦ መጸለይ አልችል ያለው ደቀ መዝሙር አረጋዊውን እንዲህ ሲል ጠየቃቸው አባቴ አላቸው፣ የጸሎት መጻሐፍ ይዤ ሳነብ ልቦናዬ አይሰበሰብልኝም። አፌ ቢያነብም ልቦናዬ አይተረጉምም። እርሶ እንደነገሩኝ ደግሞ ቅዱሳን በፍጹም ሐሳባቸው እያሰቡና እያራቀቁ እንባንና ጸጸትን እየጨመሩ የደረሱትን እኛ በልባችን ሌላ እያሰብን በአፋችን ብቻ እንደነርሱ ብንናገር እንደ ገደል እንደ ዋሻ ሆነን በእግዚአብሔር እንደመቀለድ ነው፣ ጸሎትም አይሆነልንም። እንግዲህ የአፍ ጸሎቴ ቅድመ እግዚአብሔር የማይደርስ ከሆነ ጸሎቴን ብተወው ይሻላል ወይስ ባልተወው ይሻላል ብሎ ይጠይቃቸዋል። እርሳቸውም እንዲህ ሲሉ መለሱለት። ልብ ብላችሁ አዳምጡ። እውር ሰው በዘንጉ ምድር እየመታ ሲሄድ ከመንገድ ላይ ያለ እባብ ለጊዜው ድምፁን ሰምቶ ይመታኛል ብሎ እንደሚሸሽለት ሁሉ አንተም አስተውለ ባትጸልይም በአፍህ ውስጥ የቃለ እግዚአብሔርን መንኳኳት እየሰሙ አጋንንት መሸሻቸው አይቀርምና ምንም ቅድመ እግዚአብሔር ባይደርስም ጸሎትን አትተው፣ አጋንንትንም ማባረር ጥቅም ነውና። ብዙ ከምትጸልየውም አንዳንድ ጊዜ ልብህ የሚወድቅባት ቃል ተጠራቅማ ወደ እግዚአብሔር እንድትደርስል ምንም ዝሮ ልብ ብትሆንም አፍህም ፍጥረቱ ነውና አንተው በዳይ አንተው አኩራፊ እንዳትሆን በአፍህም ብቻ ቢሆን መነጋገሩን አትተዋው አልሁት ይባላል። እርክጠኛ ነኝ። ትልቁም ነገር እንደወሰዳችሁበት ተስፋ አድርጋለሁ። በጣም ለምትወዷቸው አምስት ሰዎች በውስጥ መስመር ሼር አድርጉላቸው። በጣም ከባድ ዘመቻ ነው እየወጡ ያለው፣ ኦርቶዶክሳውያን ሶፊ ቤትና ሲሳ ቤት እንዳትገቡ። የሌላ ሰው ስም ምንድን ነው? የሌላ ሰው ስም አትጥራ። እኔን በተመለከተ ኦርቶዶክሳውያን ሶፊ ቤት እንዳትገቡ ተባለ። እንዴ በጣም እንጂ አንተ በስማልስልንመልስል እኛ ቤት አባቴ ኦርቶዶክስ ካህን ነው። ታላቅ ወንድሜ ኦርቶዶክስ ቤተክርስቲያን ካህን ነው። ሌሎች ወንድሞቼ ደግሞ ኦልሞስት ብዙዎቹ ኦርቶዶክሳውያን ናቸው። ኦርቶዶክስ ዘመዶች አሉኝ። እኛ ቤት ብዙ ኦርቶዶክስ ነው ያሉ ስለዚህ አንድም ቀን አባቴ እኔ ቤት አልገባም ብሎኝ ያውቅም። አንድም ቀን ወንድሞቼ ኦርቶዶክስ ኦርቶዶክሳን ወንድሞቼ እኔ ቤት አብረን ነው በዓልም የምናከብረው አዲስ አመትም፣ ገናም፣ ፋሲካን ሁሉንም ኦርቶዶክሳዊ በዓል በሙሉ አብረን ነው የምናከብረው። አብረን ነው የምንበላው የምንጠጣው፣ አብረን ነው የምንደሰተው። ስለዚህ የቱጋ ነው በምን መረጃ ነው እሱ ቤት እንዳገቡ ተብሏል ያልከው? እንደውም እኔም እነሱ ቤት እጅ አንተማ እኮ ሁሉንም ባላንስ አድርገህ ስለምታይ መግባት ትችላለህ። ግን እነሱ እንደዛ ማለታቸው በጣም ጥሩ አይደለም። ይኸው ነገርኩ እኮ ምንድን ነው ነገርኩ እኮ ቤተሰቦች ሁሉ ነገርኩ እኮ ኦርቶዶክሳዊ ካህናቶች አሉ። አንተ ጋር አይደለም ጥፋት እኮ እነሱ እነሱ እንደዛ ማለታቸው ጥሩ አይደለም። ቤት ከብሰዋል መሬድቤ መዝሙረ ያሬድ ማለት በጣም የጥቆ ይሰማኛል። መዝሙረ ያሬድ ማለት ሀሳቡን በሙሉነት የሚናገር በእውቀት የሚያወራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነው፣ ወንድሜ ነው። ከዛ በተረፈ በእርግጠኝነት የኔን ስም በክፉ አያነሳም። ቢያነሳ እንኳን ስለሚወደኝ ከኔ የሚፈልገው የሚጠብቀው ነገር ስላለ ሊሆን ይችላል። ከዛ በተረፈ አያነሳም። ውሸት ነው ይሄ ሀልቃ እንደዚ አይ እንጨፍኝ እግዚአብሔር እንግዲህ ይርዳን። ሶፈንያስ ቤት አትግቡ ብለሃል እያሉ ነው። እውነት ነው፣ እኔ አላልኩም። ያለ ካለ ሄዳችሁ መቼም ውሸታምና ወረኛ ሞልቷል። እኔ አላልኩም ብለሃል ካላችሁ ግን መብታችሁ ነው። ሄዳችሁ ብለሃል በሉ፣ እኔ አላልኩም ያሬ ሶፈንያስ ቤት አትጉብሏል ያለ ካለ ሂድና ንገሩት። እኔ ግን አላልኩ። እነ ቆርጦ ቀጥል ካላችሁ ራሳችሁን ያታላችሁ፣ ሊናችሁ ሸጣችሁ ካላችሁ ሂዱና በሉ። እኔ አልኩት ምንድነው ያልኩት ምንድነው? ፓስተር ሶፈንያስም ቢሆን መጨረሻ ላይ ፓስተር ነው አለቀ። ስለዚህ ሁሌም ምንድነው የሚያደርገው? የራሱን ቤት ነው የሚደግፈው። ስለዚህስ ምን ይፈልጋል? ጥበብ ይፈልጋል ማለት ነው። ኦኬ፣ ፓስተር ሶፎንያስ ቤትም የኦርቶዶክስ ቤት አይደለም። እኔ ለምሳሌ ኦርቶዶክስ ነኝ፣ ኦርቶዶክስን ነው የምደግፈው፣ የፈለገ ቢሆን በቃ። ፓስተር ሶፎንያስም ፓስተር ነው፣ ፕሮቴስታንት ነው የሚደግፈው፣ የፈለገ ቢሆን። ስለዚህ ፕሮቴስታንትን ደግፈው ኦርቶዶክስ ላይ ግን እንድትረገጥ፣ እንድትሰደብ፣ እንድትንቋሽ ካደረገ ፓስተር ሶፎንያስ ቤትም አንሄድም ግን እኔ ምንድን ነው ያልኩት? ቴዲ ሀዋሳን ቢሆን ኦኬ፣ ቴዲ ሀዋሳን ቢሆን ኦርቶዶክስ አይደለም ኦርቶዶክስ አይደለም ብሏል። ሲጀመር አይደለምም አልተጠመቀም፣ ስጋው ደግሞ አልተቀበለም። ስለዚህ ኦርቶዶክስ አይደለም። ስለዚህ የራሱን ለራሱ የሚመቸውን ነገር ነው የሚያደርገው። ለእኛ የሚመች ነገር ይፈጥረልናል፣ ለዛ ነው የምንዋየው። ኦርቶዶክስን ግን የሚሰደብ የማይመች ነገር ካለ ግን እኔም ማናችንም ብኖር አንሄድም። እስካሁን ድረስ እየሄድን ያለ ነው ፌር ነው በሚል ነው ስለዚህ እነ ቆርጦ ቀጥል ካላችሁ እነ ውሸታም ካላችሁ፣ አሁን የተናገርኩትን ጨምራችሁ ቀንሳችሁ፣ ኤዲት አርጋችሁ፣ ዲዛይን አርጋችሁ ልባችሁ ውስጥ ያለው ውሸት እንደነገራችሁ መናገር ይችላላችሁ። ሄዳችሁ እኔ እኮ ለማንም ብያለ ኦርቶዶክስ ናት እኮ ለኔ ቅድመ ፓስተር ሶፊ ጠላኛ ወይ ገሌ ይወደኛል ብዬ አይደለም ኦርቶዶክስ ናት ቅድመ ልክ ፓስተር ሶፊም ፕሮቴስታንት እንደሆነ ቅድሚያ ደግሞ ግዴታ ነው፣ ትክክልም ነው ፓስተር ነው። ስለዚህ በዛ መልኩ ወሰዱ። ታይዟችሁ ወሬ ልታመላለሱ መጥፎ ካላችሁ አመላልሱ። ምክንያቱም ይሄ እንጀራ የሚሆናችሁ ስላላችሁ ማለት ነው።